ጀግናለሽ በቃ አንተ ቆይ፣ እስከ መቼ ነው ቡራዬ? እስከ መቼ ነው ፍቅርን ሳገልጽ ማንኛውም ሰው እየመጣ ሀይሚን አፈቅራታለሁ ቤተሰብ እንግዲህ አይታችኋል። የዛሬ ቪዲዮ በጣም አደገኛ ቪዲዮ ነበረ። ብሩኬ ፊቱን የጣለበት ቪዲዮ ነው። ሀይሚ ጀግናለሽ። በቃ አንተ ቆይ፣ እስከ መቼ ነው ቡራዬ? እስከ መቼ ነው ፍቅርን ሳገልጽ ማንኛውም ሰው እየመጣ ሀይሚን አፈቅራታለሁ እወዳታለሁ ሲል፣ እሷ እኮ ይሄ እኮ ለአንተ ትምህርት እንድትወስድ ነው። አፈቅራታለሁ የሚለውን ነገር ካፍ እንድታወጣ ነው የምጠብቀው። ምንድን ነው እየሰራ ያለው ቡራዬ? ማንም እየመጣ ሄም እየወደተ ያለው አፈቅራ ተልስልቆ እኛም እኮ እየነደድ ነው፣ እየተቃጠልን ያለ ነው፣ እያረርን ያለ ነው። ቅድም አሁን ቪዲዮ ልሰራ ነበር ግን አልቻልኩም፣ አልቻልኩም ቤተሰብ ልሰራ ብዬ እግዚአብሔርን ነው ምላችሁ። በቃ እና እስከ መቼ ነው በሷ አልደራድርም ትላለህ፣ በሷ ማንም ሰው እንዳይመጣብኝ ትላለህ። ግን ያው እየመጡ እያቃጠሉ ነው ያሉት። እና ምን ይሻላል? ግን ደግሞ ቡራ አሁን በሚመጣው በሚመጣው ፕራንክ ግን አደገኛ ሃይሚ ላይ አደገኛ ፕራንክ እንደሚሰራላት እርግጠኛ ነኝ። ደግሞ ሲሰራላትን ደግሞ አረሳስቶ አሳብዶ ነው የሚሰራት። ብቻ ሃይሚ ከተወጣችው ችግር የለውም ትወጣለች ብዬ እንትን እላለሁ። ለምን ጀግና ነች። እህታችን ሀይሚዬ። ቪዲዮ በጣም ወድጀዋለሁ፣ ደስ የሚል ነው። ያው ትምህርት ያለው ቪዲዮ ነው። ማንም እየመጣ እንግዲህ ሀይሚዬን አፈቅረታለሁ ማለት መብት የለውም። ግን ልጁ ቆንጅዬ ነው፣ በጣም ያምራል ልጁ። በጣም ቅሞች ሁሉም ያምራል፣ ያምራል ሲሉ ነበር። ኮሜንት ላይ አይቸዋለሁ። አይ ደኩዴ በለ ሁሉም ያምራል እያሉት ነበር፣ ልጁም ማለት ነው። እና ቤተሰብዬ፣ እኔ እንደዚህ አይነት ፕራንክ ይቅርታ አይመቸኝም። ለምን እንደው ታውቃላችሁ፣ እንደዚህ አይነት ፕራንክ ነገር ያመጣል መጥፎ መጥፎ ነገሮችን ያመጣል። ስለዚህ እኔ ደስ አይለኝም። አንዳንድ ግን ይስሩ፣ ቆንጆ ነው፣ አሪፍ ነው። እንደዚህ በቃ ወዲያው ፕራንክ መሆኑን ከተነገረ ምንም አይመስለንም እኛ። ለምን ስራ ነው፣ እይታ ግዴታ ነው። እይታ እንዲመጣ የተለያዩ ነገሮችን መስራት አለባቸው፣ አውቃለሁ። ግን ቡራዬ እባክን እባክን፣ ፍቅርን ብገልጽላት ይሻላል። እኔ እኮ ቅድም እኮ የሆነ ቪዲዮ ላይ ቡራ ፍቅሩን ገለጸላት ሲል በጣም ብዙዎቹ አፌዙብኝ፣ በጣም ሳቁብኝ። መቼም አይገልጽም ፍቅሩን አሉኝ። ለምን አይገልጽም ፍቅሩን ይገልጻል። አንድ ቀን ግን እኛ ፊት ለፊት አፈቅድሻለሁ ያለቀን፣ እኔ እንጃ፣ እኔ ምን እንደምን አላቅም። እውነት አንድ ባልዲ ውሃ አንስቼ ላይ ላይ ነው ምደፈው። ቡራ ሚዲያ ላይ ሀይሚዬ አፈቅድሻለሁ የሚላት ቃላት በቃ አፈቅድሻለሁ አውጣው፣ ምንድን ነው የመጣ ሰው ሁሉ በቃ ረ፣ ወይኔ ቡራ መጫወቻ ኮኑ። ወንቆ በቃ እንጃ። እኔ እግዚአብሔር በጣም ነው ያሳዘነኝ። በጣም ነው ልበኝ፣ ይበለው። ብሩኬ፣ ሀይሚዬ፣ ሚጌ የኔ ፍቅር 200ሺ እንድትገቢ እኛም እንትን እንላለን። ሁላችሁም ሀይሚ ሰብስክራይብ አድርጓት። ጀግና ልጅ ነች። በጣም እግዚአብሔርን ነው የምላችሁ። በቃ ጀግና ነች። ምንም ነገር ብታረጊ ያምርብሻል። ምንም ነገር ብትሰሪ ይዋጣልሻል። እንደውም አንቺ ድራማ አንቺና ብሩኬ ድራማ ብትሰሩልን አንድ ፊልም እንኳን ብትሰሩልን በጣም ነው ደስ የሚለው ማለት ነው። ፍቅራችሁ በጣም የሚያምር ነው። ብሩኬ ደግሞ በአንቺ እንደማይደራደር ታውቂያለሽ። ከብሩኬ ደግሞ አንቺ የፈለገ ነገር ይምጣ አይነሽ፣ ጭፍን ነው እንደተጨፈነ ነው። ከብሩኬ ውጪ ማንንም ሰው እንደማታይ እሱም ይተማመናል። ግን ምንድነው ይሰጋል። አንዳንድ ጊዜ ብሩኬ ይደነግጣል። የሆነ ድንጋጤ አለበት። ለምን መሰላችሁ የሚደነግጠው? እንደዛ ነገር ሲመጣበት ይደነግጣል። ለምን አፈቅርሻለሁ አላላትም። እስካሁን ቢላት ኑሮ አይደነግጥም። በቃ ማንኛውም ሰው ሲመጣ እሷ እንዴት ነው የምትቀበለው፣ እንደማትቀበል ያውቃል እሱ። እኔ አፈቅርሻለሁ ብሎ ያው በውስጥም፣ እኔ እንጃ በውስጥ ቢላት ደግሞ እንደዚ ፕራንኮቹን አታመጣበትም ብሩኬ ላይ። እንዲገባው ነው እንዲረዳ ነው፣ ልጁ ግን እንዲረዳ አልቻለም። ቤተሰብ ምን ይሻለናል? ምን እናድርግበትና ነው አፈቅርሻለሁ የሚለውን ነገር ከዚህ ከአፉ እንዲወጣ የምንፈልገው። አንዳንዶቹ አይ በውስጥ ስለሚያወሩ ምናምን ምናምን አትበሉ። ግን እኛ ሴቶች ደግሞ አንድ ወንድ ልጅ አፈቅድሻለሁ፣ እወድሻለሁ ሲል በጣም ነው ደስ የሚላል። እና ደግሞ ትናንትና ፍቅራቸውን ሁኔታቸውን ያየ ሰው አይደለም ብሩኬ ሌላ ሴት ላይ ቀርቶ አይደለም ሀይሚ ሌላ ወንድ ልታይ በቃ ምንም ነገር አታስቡም። ትናንትና እኔ ከመጀመሪያ እስከ መጨረሻው ቪዲዮዎቻቸውን ቲክቶክ ላይ ላይቭ ላይ እያየዋቸው ነበረ። በጣም በሚያምር ሁኔታ ለእሷ ሪስፔክት ያለው ሪስፔክት፣ ያውም ቦስ እያለ ነበር የሚጠራት፣ የሆነ ቦስ ናች፣ ቦስ ነች እያለ በእሷ እንደማይደራደር እንኳን ከማን ነው? ይሄ ማን ነው? ስሙ ጋር ገብቶ ራሱ ብንሸነፍ እንኳን ሃይሚ፣ እኔ ፊት ለፊት የሆነ ነገር በቃ እንድትናደድብኝ አልፈልግም ነው ያለው። ምን ያህል ሃይሚን እንደሚወዳት ማለት ነው እና ግን ያው አፈቅድሻለሁ ብቻ ከአፉ አልወጣም እንጂ በጣም ነው የሚወዳት፣ በጣም ነው የሚያከብራት፣ በጣም ሪስፔክት አለው። እሷም ካለሱ አስተያየታቸው ራሱ ማርያምን ነው የምላቸው። ትናንትና ላይቭ ላይ ቁጭ ብሎ አስተያየታቸው በቃ የሆነን ሊዋዋጡ የደረሱ ነው የሚመስሉት። እንዴት እንደሚያምሩ የገቡ ሴቶች ሁሉ እንኳን እያደነቋቸው ነው የሚያልፉት። በጣም ታምራላችሁ ምናምን ኪዲ እንኳን ማለት ነው ገብታ ቪዲዮቻቸውን ዩቱብ ላይ አይታ እኔ እስትሪያችሁን ሳየው በጣም የምታምሩ ጥንዶች ናችሁ፣ እግዚአብሔር አንድ ያደርጋችሁ ነው ያለችው ማለት ነው። በጣም ደስ ይል ነበረ እና አንዳንድ ጊዜ እንደዚ አይነት ፕራንኮች ሰዋጠል። አሁን ለምሳሌ ብሩኬ አሁን እንደዚህ ሴት ይዞ ቢመጣ ጉር ነው የሚፈለው፣ ጉር ነው የሚፈለው። ሀይሚ አንቃው ነው የምትገለው። ፕራንክ ነው እንኳን የምትረዳውም አይመስለኝም የምትረዳውም አይመስለኝም። ስለዚህ ቆንጆ ነው ስሩ። እንደዚህ ነው በቃ መናገር ማውቀው ሰው ያስተዋወቅኩ ሰው እንዴት ነው በሀይሚ ያልደረድ ነው አትደራደርም። እናቃለን፣ ይኮ መቶ በመቶ እናቃለን በሀይሚ እንደማትደራደር ቡራ። ሀይሚዬም በአንተ እንደማትደራደር እንዴ እንዳንተን የመሰለ ሸበላ ቆንጆ ትታ ሌላ ሰው ጋር እንደማትሄድ ታውቃለህ። ልቦና ኳ ያውቃል። ግን ምንድነው የምትጠራጠረው ነገር አለ? ጥርጣሬ አለክ? ትፈራለክ። መፍራት ደግሞ የለብን። ፍርሃት ደግሞ ምንም እንትን አይልም። አሁን ትናደ ነበረ ፊት ሁሉ በቃ አውዶ በጣም የንዴት ምልክት ነበር ሲታይብ የነበረው። ስለዚህ እኔ ተቀድም አይተላየው ትናንትና እንመጣለን ስላላችሁ ላይቭ ላይ ነገ እንመጣለን ብላው ነበረ፣ ዩቲዩብ ላይ ማለት ነው። ሃይሚ ከመቼው ተደብቃ ከልጁ ጋር ቪዲዮ እንደሰራች ብቻ ተስማማ። ሃይሚ ግን ጭንቄ ጭንቄ አይደለም እውነት፣ በጣም አጨበጭብልሻለሁ። ጀግና ነሽ ወድሻለሁ አከብርሻለሁ ሀይሚዬ ቡራዬም እንደዛው በርቱ ስሩ እና ያለን ሀይሚዬንም ሁለት መቶ ሺህ እናስገባለን እኔንም 50 ሺህ አስገቡኝ እወዳቸዋለሁ አከብራቸዋለሁ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ቻው ቻው